ከልብ እናመሰግናለን ሀያ ሰባተኛ ቀኑን የያዘው የዘመቻ አንድነት ትግሉ ተጠናክሮ እንደቀጠለ ግለቱን ጠብቆ እየሄደ እንደሆነ ለሚዲያችን ከሚደርሱ መረጃዎች እየተከታተልና እየተመለከት እንገኛለን። በህዝብ ግንኙነት መምሪያ ኃላፊዎችም እስካሁን ሲገልጿቸው የነበሩ እውነቶች ናቸው። ሀያ ሰባተኛ ቀኑን ዘመቻ አንድነት ይዟን የዘመቻ አንድነት ሀያ ሰባተኛ ቀን የተለያዩ ግንባሮች ውሎ ምን ይመስላል የሚለውን የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማሪሸት ጸሐዩ እንዲሁም ደግሞ ከሚዲያዎች ኢትዮ 251 ሚዲያ፣ ሮሃ ቴሌቪዥን፣ ኤቢሲ ቴሌቪዥን፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ እና ብላክ ላዮን ሚዲያ እንገኛለን። ስለተገናኘን 27ኛ ቀን ውሎዎችንና ሀሳቦችን ለመስጠት ስለተገናኘን በጣም እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ አጠቃላይ በጎንደር ግንባር ያሉት ተጋድሎችና እንዲሁም ደግሞ በተለይ የፋኖ መዋቅርን ከማደራጀትና ህዝባዊ ውይይቶችን ከማካሄድ አንጻር አጠቃላይ ያሉት እውነቶች ምን ይመስላሉ? በጎንደር ዘመቻ አንድነት ሀያ ሰባተኛ ቀኑን ማስቆጠሩ ይታወሳል። ዛሬ ሀያ ሰባተኛ ቀኑን ሲያሳልፍ በጎንደር ግንባር የአደረጃጀት ስራዎችን እየከወን የህዝብ ማወያየት ስራዎችን እየከወን ሌሎች ደግሞ የአስተዳደር ስራዎችን እየፈጸምን እያቀላጠፍን ያሳለፍንበት እለት ነው። በዚህ እለት እንደዚሁ ክፍለ ጦሮችን ተጨማሪ ክፍለ ጦሮች ማደራጀት የቻልንበት ነው። በነገው የዜና ዝርዝር ሙሉ መረጃውን በሰአት ይደርሳል። ክፍለ ጦሮች ተጨማሪ ክፍለ ጦሮች ተመስርተዋል። በዚህ መሰረት የአማራ ፋኖ አንድነት በጎንደር ስር ሰላሳኛ እና ሰላሳ አንደኛ ክፍለ ጦር ክፍለ ጦሮች የተካተተዋሉ እነዚህ ክፍለ ጦሮች ላ መንገድ አዲስ የነበሩም ነባር የነበሩም የተቀላቀሉ ቅይጥ ይሆናሉ። አጠቃላይ ወደ አንድነቱ የሚገባው ኃይል ቁጥር ጨምሯል። ይህ ኃይል ሰራዊት መጨመር ምክንያቱ አንድነትን መፈለጉ ሲሆን የጀመረው ሌላው ደግሞ ተጨማሪ ልዩ ልዩ ምክንያቶች እንዳሉ እየነገረን ይገኛል። በጥቅሉ ግን በጎንደር መሬት ላይ ሰራዊት እየተጠረነፈ እና ወደ አንድነት እየመጣ ነው የሚገኘው። ለምሳሌ ዛሬ ቀን አጠቃላይ ከአንድ ሺህ አራት መቶ በላይ የሰራዊት አባላት ያላቸው ብዙ የጦር መሳሪያ ያላቸው በትግል የቆዩ ሀይሎች ነው ወደ አማራ ፋኖ አንድነት በጎንደር የገቡት እና እነዚህ ስራዎች የከወን ነው። በቀጣይም ቀን ተከታታይ ቀን የሚገቡ በሂደት ላይ የሚገኙ ይገኛሉ። ሙሉ ድምፃቸውን ቃላቸውን ይዞ እንዲገቡ እያደረግን ማስረጃ በነገው ለት ሙሉ በሙሉ ፕሮግራማችን እንቀጥላለን። ለህዝብ እንዲ አሳውቁ እንዲታወጅ እናደርጋለን። በእግረ መንገዱን አሁንም ያልመጡ ወንድሞቻችን በአንድነት ለመስራት ዝግጁ የሆነ በመሆኑ ለአንድነት ዝግጁ ሆነው እንዲቀጥሉ በዚህ አጋጣሚ ጥሪ እናስተላልፋለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸ ጸሐዩ የጎጃም ግንባር አጠቃላይ 27ተኛ ቀኑ የዘመቻ አንድነት ምን ይመስላል? በጎጃም ግንባር ምን አይነት እውነቶች እየተስተናገዱ ነው? አመሰግናለሁ። ሙሉ ጌታ ዘመቻ አንድነት 27ተኛ ቀን በአማራ ነው በጎጃም ግንባር ዛሬም እንደዚሁ በድል ቀጥሏል። ከውጊያ ስጀምርልህ በሁለተኛ ተፈራ ዳምጤ ክፍለ ጦር ስር የሚገኘው መብረቁ ተፈራ ዳምጤ ክፍለ ጦር ከሞጣ በቅርብ ርቀት ላይ በምትገኘው ሙገር እና ራጢ በተባለ ቦታ ላይ ከትናንት የቀጠለው ውጊያ ዛሬ የማካሄዱ ነበረ። ትናንትና በጥምር የተመተው ሀይል ከቢቡኝ እና ወይን ውሃ ከተሞች ለመውጣት ጓዙን ሸክፎ በመውጣት ላይ እያለ የኮሩ አዛዥ እንዳትወጡ የሚል ትዕዛዝ ይሰጣል። ነገር ግን እዚያ ቢቡኝና ወይን ውሃ ያሉ ሬጅመንቶች እንወጣለን የደረሰልን የለም ብቻችንን የተደመሰስ ነው መሳሪያችን በሙሉ ስለተወሰደ እንወጣለን ብለው በአመፅ ወደ ሞጣ ግስጋሴ ሲያደርጉ የሀይል ጭማሪ ለማድረግ ተስማምተው ሀይል ተጨምሮ ቢቡኝና ወይን ውሃ ያለውን የጠላት ሀይል ለማጠናከር ከኮሩ ማዘዣ ከሞጣ ተጨምሮ ከሞጣ ተነስቶ ወደ በአራጢ ሙገር አድርጎ ወደ ወይን ውሃና ቢቡኝ በመንቀሳቀስ ላይ የነበረው ጠላት ሬሽን፣ በርካታ የቡድን መሳሪያ ተተኳሽ፣ የሰው ሀይል ይዞ ሲንቀሳቀስ የነበረውን ጠላት በደፈጣ ጥቃት መደምሰስ ተችሏል። በዚህም ምክንያት የሀይል ጭማሪም ሳያደርግ ያሰበውን የሰው ሀይል ሳያደርስ ያሰበውን የጦር መሳሪያ ሳያደርስ ያሰበውን ሎጂስቲክ ሳያደርስ እንደዚሁ ከአራጢና ሙገር ተመልሶ ወደ ኮር ማዘዣው ወደ ሞጣ ካምፑ ገብቷል ማለት ነው። በአጠቃላይ በዚህ ቀጠና እንደሚታወቀው እንግዲህ ከባህር ዳር ሞጣ እንቅስቃሴ ከቆመ ዓመት አልፎታል። የዛሬ ዓመት ገደማ ነው ጠላት ከባህር ዳር ሽንጭኖ ወደ ሞጣ መሄድ ያቆመው። ከሞጣ ከኮሩ ማዘዣ ደግሞ ወደ ወይን ውሃ ቢቡኝና ሌሎች አካባቢዎች እንደዚሁ ተተኳሽና መሰል አስፈላጊ ግብዓቶችን ለማመላለስ በየጊዜው በሚያደርገው እንቅስቃሴ ውስጥ ይህንንም መገደብ ተችሏል። በሀይል ጥቃት ማለት ነው። የዛሬውም እርምጃና የዛሬውም ፈጣን ማጥቃት ይሄ ነው። የተሳካ ኦፕሬሽን ተደርጓል። ሁለተኛው በአማራ ፋኖ ነው በጎጃም ወደፊት ለምናከናውነው ድርጅታዊ እንቅስቃሴና እንደ አማራ ድርጅት መስርተን ለምናደርገው የመጨረሻ የህልና ተጋድሎ ይመች ዘንድ የጥልቅ ግምገማ ሪፎርም እና ተሐድሶ ስራዎችን እየሰራን ነው። በዚህም በበርካታ ብርጌዶች እና ክፍለ ጦሮች እንዲሁም ሻለቆች ላይ የሪፎርም የመልሶ ማደራጀት ማለት ነው እና የጥልቅ ግምገማና ተሐድሶ ስራ እየተሰራ ነው። ስልጠናን በተመሳሳይ በአማራ ፋ ነው በጎጃም በሁሉም በሚባሉ ቀጠናዎች ስልጠና እንደ አዲስ ተጀምሯል፣ በበርካታ አካባቢዎች ማለት ነው። ይህም ለአማራ ሕዝብ የነጻነት ተጋድሎ ከፍተኛውን አስተዋጽኦ የሚያበረክት አዳዲስ ምልምል የአማራ ፋኖ ሰልጣኝ ስለገባ ተስፋ ሰጪ ስራ ነው ማለት ነው። ሌላኛው የማህበረሰብ ውይይት ነው። በዛሬ ሁለትም በሶስት ቦታዎች ህዝባዊ ውይይት ተደርጎ ነበር። በሶስተኛ ጎጃማ ጎምድር ክፍለ ጦር፣ በሰባተኛ እና በአራተኛ ክፍለ ጦር ቀጠናዎች ማለት ነው። በዚህም ማህበረሰባችን የአማራ ፋኖ ለሚያደርግለት ማንኛውም ጥሪ እስከ መጨረሻው የህይወት መስዋዕትነት ድረስ ዝግጁ መሆኑን እና ያለውን የእጅ መሳሪያ ይዞ እስከ መጨረሻ ድረስ ለመፋለምና አማራን ከዚህ አረመን የስርዓት ነፃ ለማውጣት የተዘጋጀ መሆኑን ህዝባችን ዛሬም በተጨባጭ አረጋግጦልናል። ይህ ህዝባዊ ስብሰባ ይቀጥላል። ሀይል ግንባታውም ይቀጥላል። ተሐድሶ ሪፎርምና ግምገማውም ይቀጥላል። ውጊያውም እንደዚሁ በዘመቻ አንድነት ይቀጥላል። በአጠቃላይ የአማራ ፋኖ በጎጃም ሰባተኛ ቀን እነዚህ ስራዎች አከናውኗል። ዘመቻ አንድነት ይቀጥላል። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንተው፣ በወሎ ግንባር እየተከናወኑ ያሉ ድርጊቶችና እውነቶች ምን ይመስላሉ? አመሰግናለሁ ሙሉጌታ። እንግዲህ የአማራ ፋኖ በአራቱም ጠቅላይ ግዛት ያወጀው ዘመቻ አንድነት በበር በርካታ እውነቶች በበርካታ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ድሎች ታጅቦ ሀያ ሰባተኛ ቀኑን ይዟል። አሁንም እነዚህን ድሎቻችንን ለማስቀጠል በርካታ ትንቅንቅና ተጋድሎ እያደረግን ነው። መጨረሻው አንድነት እንደሆነ ይታወቃል። አንድነቱን ከማምጣት ባሻገር ባለፉት በርካታ ዘመናት የተሰራብንን ሀሰት ትርክት የወለደው ስራም እግር በእግር ህዝባችንን እያወያየን አጠቃላይ ደግሞ በዚህ የአማራ ፋኖ ትውልድ በእኛ ትውልድ የተዋጀ የሀገሪቱን የፖለቲካ ሁኔታ ዓለም አቀፉንም የቀጠናውንም ጭምር በዋጀ ህዝባችን ላይ በከፍተኛ ሁኔታ ወታደራዊ መኮንኖችን በማፍራት የፖለቲካ መኮንኖችን በማፍራት በተለይ ደግሞ የፖለቲካ ማህበረሰብ ከመፍጠር አንጻር በጣም በርካታ ስራዎችን እየሰራን ነው። የፖለቲካ ማህበረሰብ ባለፉት ጊዜያቶች ባለመፈጠሩና የአማራ ህዝብ ወኪል ነኝ የሚለው ሎሌ ሆኖ ዘመናትን ተሻግሮ በመምጣቱ በርካታ ተግዳሮቶች እንደ ህዝብ ገጥመውናል። ከዛም አልፎ የህልውና አደጋ ተጋርጦብናል ማለት ነው። ይህንን አንዱ ከአውደ ውጊያው በተጓዳኝ የፖለቲካ ማህበረሰብ መፍጠር በጣም ወሳኝ ሆኖ ስላገኘ ነው። ህዝባችንን የማወያየት በሁሉም የቤት አማራ ቀጠናዎች ባሉን የፖለቲካ መኮንኖች በርካታ ስራዎችን እየሰራን ነው። ይሄ ከዘመቻ አንድነቱ ጋር ተያይዞ በሁሉም ቀጠናዎች ተተናቅረው ቀጥሏል። ከዛ በአውደ ውጊያው ጋር በተያያዘ ከሚያዚያ አንድ ጀምሮ አጠቃለሁ የሚል ነበረው ጠላት እቅድ አለ። ያው ታውቁታላችሁ። ሚያዚያ አንድ ጥቅምት አንድ ጥቅምት ሰላሳ ጳጉሜ አምስት እያለ እዚህ እንደደረሰና ሁለት ዓመቱን እንደደፈነ ትግላችን በተለይ እንደኛ እንደ ቀድሞ ምስራቅ አማራ ፋኑን እንደ አሁኑ የአማራ ፋኑ በሁሉ ቤት አማራ የሚታወቅ ነው። ከዚህ አሁን ከሚያዚያ አንድ ጀምሮ ካለው እቅዱ ጋር ተያይዞ ሚያዚያ አንድ ለማጥቃት ሲያስብ እኛ መጋቢት ሰላሳ እና ሚያዚያ አንድ ምሽት አካባቢ በውጫሌ በተለያዩ አካባቢዎች በተለይ ውጫሌ አካባቢ ከደሴ በውጫሌ በኩል እና በኩታበር በኩል ኃይል አስጠግቶ እንደሆነ ነበር ይታወቃል። ወርጌሳ እና ውጫሌ አካባቢ በመምታት እቅዱን ያበላሸንበት ሁኔታ አለ። አሁን በዋናነት የያዝነው እቅዱን ካበላሸን በኋላ በእኛ እቅድ የምንሄድበትና ጠላትንም በራሳችን እቅድ የምንዋጋበት በእኛ እቅድ ወደምንፈልገው መስመር አስገብተን መውሰድ ያለብንን ብልጫ ወስደን በርካታ ድሎችን ለማስመዝገብ ሙሉ ዝግጅት ያደረግንበት ከዚህም አንጻር ውጤታማ ይሆንበትና እቅዱን አስተጓጉለን እኛ ባሰብነው ልክ እንዲሄድ እያደረግን ያለንበት ሁኔታ አለ። ይሄ ብንናገረውም ባንናገረውም ወዶ ሳይሆን በግዱ የሚገባበት ስለሆነ በስራም እየሰራንበት ውጤት እያመጣንበት ያለንበት ሁኔታ ከመሆኑ አንጻር በተለይ በዚህ ረገድ እንደነገርኳችሁ ኳችሁ የአማራ ፋኖ በወሎ ቤተ አማራ በአምባሰል በኩል በውጫሌ በኩል ከደሴ ከደሴ ደግሞ በኩታበር በኩል የመጣን ጠላት እቅዱን በማበላሸት ባለበት እንዲቆም የማድረግ በተለይ ከውጫሌ በኩል ወደ አምባሰል ለመውጣት የሞከረው ከተመታ በኋላ ባለበት ቁሟል ለሁለት ቀን ተከታታይ ነው የተመታው ከዛም አልፎ እግረኛው ውጣ ሲባል አልወጣም ከአሁን በፊት የአማራ ፋኖ አንድነት የአማራ ፋኖ በወሎ ቤተ አማራ አምባሰል ላይ በተሰራበት ጊዜ አንድነቱ በእግረኛም በአየር ኃይልም በርካታ ርብርቦችን ሲያደርግ አይቀጡ ቅጣት ተቀጥቶ በርካታ ጦር መሳሪያ ተማርኮ ዙፋን ጠባቂ ሰራዊቱንም ጭምር በገፍ ያጣበት ሁኔታ ስለነበር፣ ያን ስለሚያውቅ እግረኛ ሰራዊቱ በተለይ በውጫሌ በማርዬ በኩልና በተለያዩ ቦታዎች ለመውጣት ያሰበ ጥላት ውጣ ወደ ህድ ተዋጋ አልዋጋም በሚል እዛው ባለበት እርስ በርስ ግጭት ውስጥ ገብተው አንድ ከፍተኛ አመራርም ጭምር የሞተበት ሁኔታ አለ፣ ከዙፋን ጠባቂ ሰራዊቱ። ይሄ ባለበት ሁኔታ በሌሎች ቀጠናዎችም እንደ አማራ ፋኖ በወሎ ቤት አማራ ሙሉ ዝግጅታችንን አድርገን ስራዎችን እየሰራ ነው። ጠላት ባቀደው እቅድ ሳይሆን በራሳችን እቅድ ለማስኬድ ደጋግሜ እንደገለጽኩ ሁበታ ስራዎችን ሰርተናል። በጣም ውጤታማንን የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ ፊታውራሪ ድርሳን ብርሃኔና የአማራ ፋኖ በወሎ ቤት አማራ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው በጋራ እየመሩት ያለው ይሄ ተጋድሎ ዘመቻ አንድነት በዚህ ደረጃ እቅድ አቅደው በአምስቱም የአማራ ፋኖ በወሎ ቤት አማራ ኮሮች ሙሉ ዝግጅታችንን አድርገን ተጋድሎችን እያደረግን በዘመቻ አንድነት ሀያ ሰባተኛ ቀን ላይ ደርሰናል። በቀጣይም በሰፊ ስራዎች በድል እንገናኛለን። ከዛ በዘለለ በወታደራዊ ዘርፉ በአውደ ውጊያ፣ በፖለቲካ ዘርፉ ደግሞ ህዝብ ከማወያየት ንዑስ ወረዳ ከማዋቀር የህዝብ አስተዳደር ከመዘርጋት እና በአጠቃላይ ደግሞ ለሁለንተናዊ ድሉ ደግሞ የፖለቲካ ማህበረሰብ ከመፍጠር አንጻር በጣም ጠንካራ ስራዎችን እየሰራን ዘመቻ አንድነት ሀያ ሰባተኛ ቀን ላይ እንገኛለን። ተጠናክሮ ይቀጥላል። በድል እንደምንገናኝ አንድነቱንም ሰጥተን ለህዝባችንም ለአለም አቀፉ ማህበረሰብም እንመጣለን የሚል ተስፋ አለን። አጠቃላይ በዘመቻ አንድነት የአማራ ፋኖ በወሎ ቤት አማራን የሚመለከቱ ዜናዎች ይህንን ይመስላል። አመሰግናለሁ። እሺ፣ ከልብ እናመሰግናለን። እንደው ከዚህ ላይ በተለይ የህዝብ ግንኙነት መምሪያ ኃላፊዎች፣ ወታደራዊ አዛዦች በጋራ እየሰራችሁና የተቀናጀ የተጠናከረ ስራ የተሰራ እንደሆነ ከሚደርሱን ከሚሰጡ ማብራሪያዎች መረዳት ችለናልና፣ እንደው ሌሎች መምሪያዎችን ከማስተሳሰር ከመስራት አንጻር ምን እየተሰራ ነው? በተለይ ተመሳሳይ ተቋም ከመገንባት አንጻር እንግዲህ አንድነቱ እስከሚመጣ በተለይ ዘመቻ አንድነት መቋጫው አማራዊ አንድነት ወይም ደሞ አማራዊ ድርጅት መፍጠር እንደሆነ ከዚህ በፊት በተደጋጋሚ የተገለጸ ጉዳይ ነውና ከዚህ አንጻር ይህ አንድነት እስከሚመጣ ተመሳሳይ ተቋም በተለይም ደግሞ አደረጃጀት መምሪያ ኃላፊዎች አሉ፣ ጽህፈት ቤቶች አሉ፣ መሰል ተቋማት አሉና ከዚህ አንጻር ምን እየተሰራ ነው፣ ምን ሁነቶች አሉ የሚለውን የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ቀዳሚ ቀዳሚን ጥያቄ ላንተ ልስጥ። አመሰግናለሁ ሙሉጌታ። እንግዲህ ዘመቻ አንድነት ዋና ዓላማው አንድ አማራዊ ድርጅት በመፍጠር የአማራን ጥያቄ ወደ ተቆጠረ የፖለቲካ አጀንዳ መቀየር እና የአማራን ህዝብ ሊያታግል የሚችል አንድ የፖለቲካ ስልት በመንደፍ እዚያ ላይ ሁሉም አማራ የበኩሉን ጥረት አድርጎ ይህ ዘመን በአማራ ህዝብ አሸናፊነት በእውነት አሸናፊነት እንዲጠናቀቅና ገዳዩን ብልጽግና ስርዓትን በማስወገድ ለአማራ ህዝብ ህልውና የሚያረጋግጥና ለሌላውም ኢትዮጵያ የጭምር ሰላምና ፎይታን የሚሰጥ ወንድማማችነትን የሚያጠናክርና ህዝባዊ አንድነትን የሚያጠናክር መንግስት መመስረት ነው። በዚህ ሂደት ውስጥ እንግዲህ በርካታ የውጭና የውስጥ ሀሳቦች ሲስተነዘሩ ሰማለን። ዘመቻ አንድነትን አውጃችሁ ግን አንድ መሆን አልቻላችሁም የሚል ሀሳብ ከወዳጅም ከደጋፊም ከጠላትም ሲስተነዘር እናስተውላለን። እና ለዚህ አጭሩ መልስ ምንድን ነው? እኛ በአራት ክፍለ ሀገር ያለን የፋኑ አደረጃጀቶች ዘመቻ አንድነት ስናውጅ ዘመቻ ባወጅን በሁለተኛ ቀኑ ድርጅቱን ይፋ እናደርጋለን ወይም በአስራ ሁለተኛው ቀን ይፋ እናደርጋለን ወይም በአስራ ሶስተኛው በሀያ ሶስተኛው ቀን ይፋ እናደርጋለን የሚል የጊዜ ገደብ አላስቀመጥንም። እናንተ ምድ የምታውቁት ዘመቻ አንድነት የድርጅቱ ሰብሳቢዎች፣ የድርጅቱ የፖለቲካ ኃላፊዎች፣ የድርጅቱ ጦር አዛዦች፣ የድርጅቱ ዘመቻዎች፣ የድርጅቱ ህዝብ ግንኙነት አመራሮች ሌሎችም መምሪያ ሄድና ክፍለ ጦር አመራሮች ድረስ የጋራ አማራዊ ተግባቦት ላይና በወደፊት መንገዳችን አንግበው በጋራ እንዲጓዙ ያለን እስከ ከመሆኑ ድረስ ይህንንም በሚገባ እያሳለጥነው እንገኛለን እና ይህ ዘመቻ ተጠናክሮ ይቀጥላል። አማራዊ ድርጅት ለመፍጠር የሚያስችለንም ቅድመ ዝግጅት እየሰራን እንደመሆኑ መጠን ድርጅታችንን ይፋ አድርገን የሀይል አስተላለፉን ቀይረን የማጥቃት ስልታችንና ጠቅላላ እንቅስቃሴያችን እስከሚቀይር ድረስ አሁን ባለው ነባራዊ ሁኔታ ዘመቻ አንድነት በየሁሉም የድርጅቶቻችን መምሪያዎች በኩል የተጠናከረ የአንድነት ስራ እየተሰራ ይቀጥላል ማለት ነው። ስለዚህ እኛ ዘመቻ አንድነትን ያወጅነው እና ጠላት ላይ በዚህ ደረጃ የስነልቦና፣ የፖለቲካ፣ የሀይል ጫና እና ብልጫ የወሰድ ነው። አማራዊ ቤታችንን ከመስራታችን በፊት ከተዋጊ አባላችን እስከ ድርጅት አመራር ድረስ ከዋጋ ከሚከፍለው መሬት ላይ ካለው ማህበረሰባችን፣ በውጭ እስከሚኖረው ደጋፊያችን ድረስ የአማራን ትግል በቅንነት ከሚያየው ዓለም አቀፉ ማህበረሰብ ጭምር ያለውን እይታ አስተካክሎ አንድ አማራዊ ድርጅት በመፍጠር የአማራን ሕዝብ እጣፋንታና የአማራን ሕዝብ የሎና ተጋድሎ በአንድ መስመር የምናሰምርበትን መንገድ በአጽንኦት እንዲያየው እና የተበተነውን ሀሳብና ምናልባትም ባለፉት ዘመናት በተሰሩ ሀሰተኛ ናሬሽኖች እርስ በርስ መጠራጠር ያመጡትን ጉዳዮች በማረቅ ና በማረም ወደ አንድ የተስተካከለ የፖለቲካ መስመርና ድርጅት ለማምጣት ያለመ እንቅስቃሴ ስለሆነ ይህ ዘመቻ ተጠናክሮ ይቀጥላል ነው የምለው አመሰግናለሁ ሙሉጌታ እሺ እኔም ከልብ አመሰግናለሁ ዮሀንስ ጥያቄውን ለአንተ ለማንሳት የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሀንስ ንጉሱ አጠቃላይ በተለይ ዘመቻ አንድነት ከታወጀ በኋላ ወታደራዊ መምሪያዎች፣ ዘመቻ መምሪያዎች እና የህዝብ ግንኙነት መምሪያዎች በጋራ ሲሰሩና ሲቀናጁ ማየትና ማስተዋል ችለናል። ከዚህ አንጻር ሌሎች አደረጃጀቶች ማለትም ሌሎች መምሪያዎች የጋራ ቅንጅት ከመስራትና ና ከመስራት አንጻር ምን እየተሰራ ነው? የተጀመሩ ነገሮች አሉ ወይ? ለሚዲያ ይፋ የሚሆነው ወይም ደግሞ ለሚዲያ የሚገለጸውን ገልጸልኝ። ነገር ግን ተመሳሳይ ተቋም ከመገንባት አንጻር ምን እየተሰራ ነው በጥቅሉ አንድ አማራዊ አታጋይ ድርጅት እንዲኖር በሙሉ ድምፅ ፍላጎት አለን። በፍላጎት ብቻ ሳይሆን በተግባር እንዲኖር እንፈልጋለን። እየሰራንበት ያለ ጉዳይ ነው። ሆኖም ግን ውጤቱን አጠቃለን በምንገልጽበት ጊዜ የተሟላ ነገር ማስቀመጥ ይሻላል እንጂ ቀድሞ በዚህ ሄድን ነው ብሎ መናገሩ ለጊዜው አስፈላጊ ነው ብዬ ስላላመንኩ ሂደቱ ጤናማ ሆኖ እና ውጤታማ ሆኖ እንዲቀጥል ያልተፈለገ ጥላም እንዳጠላበት ሲባል ለጊዜው በእኛ በኩል ሂደቱ እንደዚሁ በጥሞና በውስጥ የሚመለከታችሁ ብቻ እየሰሩት እንዲሄዱ ነው ፍላጎታችንና በዚህ ልክ ነው መግለጽ የምችለው። እሺ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንተው። እሺ አመሰግናለሁ። ጥሩ ጥያቄ ነው የተነሳው። እንግዲህ ዘመቻ አንድነት ከመታወጁ በፊት ደጋግመን እንደገለጽ ነው የሁሉም ጠቅላይ ጊዞች ግዛት አደረጃጀቶች አራቱም አደረጃጀቶች ሰብሳቢዎች፣ የፖለቲካ መምሪያ፣ ዘመቻ ወታደራዊ አዛዥ፣ ህዝብ ግንኙነት፣ የውጭ ግንኙነት አደረጃጀቶች አጠቃላይ ሁሉም መዋቅር እየተገናኘ በመስመር ስራ እየሰራ የነበረበት ሂደት አለ። አሁንም በዘመቻ አንድነት አጠናክረ ነው የበለጠ ግንኙነቱ አድጎ እና ጨምሮ ለዚህ ደርሰናል። በዘመቻ አንድነት ደግሞ የተሻለ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ይሄ መስተጋብር ይሄ አንድነት ዘመቻ አንድነትን ወልዷል። ዘመቻ አንድነት ደግሞ እውነተኛ አንድነት ይዞ ይመጣል ብለን እናስባለን እና ከዛ አንፃር እንደተነሳው አንድነቱ ምንም ጥላ እንዳያጥልበትና እንቅፋት እንዳይፈጥርበት የሚለውን በጥንቃቄ እየሄድን ነው። ስራውን የያዙት የቀጠናው የሁሉም ቀጠና አጠቃላይ አመራሮች ይዘውት እየቀጠሉ ሁላችንም ያለንን አበርክቶ ድጋፍ እያበረከትን እየቀጠለ ያለበት ሁኔታ ነው ያለው። አጠቃላይ ግን ከመጀመሪያው ጀምሮ ከዘመቻ አንድነት በፊትም ግንኙነቶች አሉ፣ ዘመቻ አንድነትን ወልደዋል። ዘመቻ አንድነት ደግሞ አጠቃላይ የአማራ ፋኖን መሪ ድርጅት የአማራን ሕዝብ መሪ ድርጅት ይወልዳል ተብሎ ይታሰባል። በዛ ደረጃ ነው ያለው ነገር። ደረጃ እንግዲህ የአማራ ፋኖ በወሎ ቤት አማራ ላስታ አሳምነው ኮር አርበኛ ውባን ታባተ ክፍለ ጦር ኮን ወረዳ አካባቢ ሲንቀሳቀስ የነበረ የአብይ አህመዱ ዙፋን ጠባቂ ወታደር አድማ ብተናና ሚሊሻ እንቅስቃሴ በሚያደርግበት ሁኔታ የእንግዲህ የክፍለ ጦሯ ሁለተኛ ሻለቃ ማለት ነው፣ ደፈጣ በማድረግ በርካታ ሙትና ቁስለኛ በማድረግ ጦር መሳሪያም ተተኳሽም ያነሱበት ሁኔታ እንዳለ አሁን ዘግይቶ በደረሰ መረጃ መሰረት ለማወቅ ችለናል። ተጠናክሮ ይቀጥላል እንግዲህ ተጋድሎ በዘመቻ አንድነት። ዝርዝር መረጃዎችን አርበኛው ባንታባተ ክፍለ ጦር የሰራችውን ያገኘችውን ጦር መሳሪያ እና ተተኳሽ በዝርዝር የምናሳውቅ ይሆናል። አመሰግናለሁ። እሺ፣ ከልብ እናመሰግናለን የአማራ ፋኖ በወሎ ቤት አማራ የሕዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የሕዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የሕዝብ ግንኙነት መምሪያ ኃላፊ ፋኖ ማሪሸ ጻዩና እንዲሁም ደግሞ ሚዲያዎች ሁለት አምሳ አንድ ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ ግሎባል ፋኖ ሚዲያ፣ ብላክ ላይን ሚዲያ ና ሻራ ሚዲያ ነበርን። ስለነበረን ቆይታ ስለደረሳችሁ ማብራሪያ ና መግለጫ ከልብ እናመሰግናለን። አክባሪ ስጥልን።